አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁት የሷዲቃዬ ቤተሰቦች፣ የቻናል ጓደኞች፣ ቤተሰቦቻችን ውዶች እንዴት ናችሁልኝ? ሰላም ብያለሁ። ያላህ ሰላም፣ እዝነት፣ ረሐመት፣ ረደቱ አይላችሁ ኢንሻላህ በኢዝኒላህ። እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ያላህ ሰላም፣ እዝነት፣ ረሐመት አይላችሁ። በድጋሚ ሷዲቃዬ፣ ጀዛኪላሁ ኸይረን ሀቢበቲ የክብር እንግዳ አድርገሽ በቤትሽ ስለጋበሽኝ እጅግ በጣም አድርጌ ነው ማመሰግነው። ኢንሻአላህ የዛሬው ጥያቄሽን በአግባቡ መልስልሽ አለው። በመጀመሪያ ማዚዛ ማን ነች ብለሽኛለ፣ ማዚዛ ሙሉ ስምሽን እስከ ትውልድ ሀገርሽ ብለሽኛለ ማዚዛ። ማዚዛ ስሜ ኢክራም መሐመድ ሐሰን ይባላል የትውልድ ቦታዬ ቦረና መከነ ሰላም ነው። ኢንሻአላህ ሁለተኛ ጥያቄሽ አንድ የቁርአን አያ ቀርልኝ ብሽኛል። አንድ አያ ነው ያልሽ፣ ግን ኢንሻአላህ አጠራሪ ሶራ ካላል ለበሚዳ እንደዚህ ቀርቼ አላውቅም። እንደገናም ደግሞ ያው እንግዲህ እንደዚህ አይነት አጋጣሚ ማጋጥሞ የሚያቅም ብቻ ነው። መጀመሪያ ጊዜ እንግዲህ በሷዲቅዬ ቤት አጠራሪ ሶራ ካላል። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላህ

የውዶቼ እንግዲህ ያው ታላስ ረዝም አጠራ ያደረ አድርጌ መልሳለሁ ማለት ነው። እማዚዛ የታገር ድንሻሽን ተናግራለ። ቁርአና ያ አንድ ቁርአና ያ በድንሽ ላይ ምን ያክል ጠንካራ ነሽ? በድኔ ላይ ሐቢበቴ እኔ ብዙም አይደለሁም፣ ግን አልሐምዱላ ረብልአለሚ እንሻላ ለወደፊት ለመጠንከርም አላማውም ምቅዱም አለኝ። እስከ ዛሬም ቢሆን ያው እንሻላ እጠነክራለሁ። ያገኝ ነው። ለመጠንከርም መማር ያስፈልጋል፣ እውቀት ያስፈልጋል። እየተማርኩ ነው። ኢንሻአላህ የኦንላይን ተማሪ ነኝ። እስካሁን ሀቂቀታ ንገባለሁ ወጣለሁ ከጉሩፕ ግን ኦንላይን ላይ እንግዲህ ስድስት አመት ነው አልሐምዱሊላ። ኦንላይን ለእኔ ውድ መድረሻዬ ናት፣ ከምንም ከማንም በላይ ማለት ነው። ልክ እንደ እናት እንዳባት አድርጋ ያሳድግችኝ ማለት ነው። ማሻአላህ ተባረከ ራህማን ወዴእንሻ አላህ የሚደግፈሽ የሚያበረታታች ሰው አለ ወይ ብለሽኛል? የሚደግፈኝ የሚያበረታታች ሰው። ውየጉርበ፣ ጓደኞቼ ይደግፉኝ አለ ያበራታቱኝ ያለ የዛኮመላ ሀይረን ሀቢበቶቼ ውዶቼ በጣም ለማመሰግ ናቸው። ብዙ አጋጣሚ አረተኛ ጥያቄ የልቃብ ጥቅምና ጉዳቱ ነያልችኝ ጥቅምና ጉዳት የለውም ጉዳት የለውም። ጉዳት አለው ብዬ የምለው ቢያንስ ትንሽ እንደው እዚ ሀገር ላይ ያው አረብ ሀገር ሲሰሩ አረብ ሀገር ነው። እዚ ሀገር ሁነው የሚሸፈኑ እህቶች ሙምኪን ስራ ሊያጡ ይችላሉ። ስራ ደግሞ ባላህ ሱብሐነሁ ወተዓላ እጅ ነው። ርዚቅና ሞት በሱ እጅ ነው። በሰዎች እጅ ቢሆን ኖሮ ያልቅልን ነበር፣ ግን አልሐምዱሊላ በፈጣሪ እጅ ስለሆነ ውዶች፣ ወርሳ ሳይከፋችሁ ሳይብሳችሁ ጠንክራችሁ በሊቃማችሁ ላይ በድናችሁ ላይ ጠንክራችሁ፣ እንሻአላህ ከፍ ያለ ደረጃ እንደርሳለን ማለት ነው። አንዱ ቤት ሊቃማ አንፈልግም ካሉ ሌላኛውን ቤት ቀይረን መስራት አለብን ማለት ነው። እና ደግሞ ጉዳት የለውም። ጥቅሙ ደግሞ ከብዙ ነገር ይጠብቅሻል፣ ከብዙ ነገር ወላሂ። ከተን ተተንሹ ተተነሳ ተለከፋ በአገራችን ላይ እንግዲህ ሲሄዱ፣ አንድ ሰው ሲሄድ ከረድሽ እስከሚረክፍ ድረስ ነው ገልምጦ የሚያውሽ ፈልጦ የሚያውሽ እና ከዛ ነገር የሆነ በቃ ምን ልበልሽ፣ በቃ ደስተኛ ሆነሽ ሳትፈሪ ሳታፍሪ ትራመጃለሽ በስነ ስርዓት። ሰፊ ልብስ ነው የለበሽው፣ ደስ የሚል ጅልባብ ለብሰሻል። ከዛ ኸላስ አልሐምዱሊላህ ረብል ዓለሚን ያለ አትጨናነቂም። ወይኔ ንቅርት ታየ፣ ወይኔ ምን እንደም፣ ወይኔ አትይም። ከዚህ እንኳን ራሱ ብንነሳ፣ ሁለተኛ ደግሞ ያጠነክርሻል ያበረታሽላል በደንብሽ ላይ እንዴ እኔ ዋጅቤን ታል ሞላ ዋጅቤን ታላ ድረስ እሱና ላይ ሄጄ እንዴት ተይና ማለት ነው። በቃ ጠንካራ ተሆነ ያለሽ ወደፊት ላይ ጎበስ ተሆነ ያለሽ ያግዝሻል፣ ያበረታታሻል። እና ይቺ ልቃም ቀላል ነገር አለች ከባድ ነገር ነው ወላሂ። ኒያ እንዴ ቀላል ወይ እኔ እንዲኩን አለች እኮ መዘለቂያዋ ካመረ መጨረሻዋ ካመረ ምናም ነገር ይባላል። በአሁኑ ሰዓት እሰይ እንኳን ትሸፈንሽ አይሉም። መበረታታት የለም ያው ትንሽ እንትን ይላሉ እንጂ እና ወዶች እኛ መጠንከር ነው ያለብን። ሊቃቢስቶች እወዳችኋለሁ፣ ከድሮም ጀምሮ ወዳችኋለሁ። እኔ በቅርብ ጊዜ ነው የተሸፈንኩት ሐቂቀተን ግን ካልሸፈን በፊት ያለውና አሁን ያለው በጣም ልዩነት አለው ማለት ነው። በጣም አልሐምድላ አልሐምድላ። የሰው ልጅ ደግሞ ሁሉም ነገር በልቡ ነው ይባላል፣ ግን በልብም ሳይሆን በተግባርም መተግበር አለ ማለት በልቤ ውስጥ አስቤ ማስቀመጥ ብቻ ሳይሆን ተግባር ላይ ማዋል አለብኝ እኔ ከበፊት ጀምረ እንድሸፈን ፍላጎት ነበር ከበፊቱ ጀምረ ደስ ይለኛ ይቃ እንዲሁ በቃ እንተን አለ አይደለ ደስ ይለኝ ነበር ግን አሁን ደግሞ ያውሽ እየተመርስት ይሄ ደግሞ የብስ ይገፋፋሻል አልহামዱሊላ እና ብዙ ጥቅም አለው ያልተሸፈናችሁ ፎቶዎች የተሸፈኑ ምንም ጉዳት የለውም ደስተኛት ሆነብራላችሁ እንጂ አትከፉበትም እንደገና ደግሞ አምነንበት ወደን ፈደን ስለስተሆነ ድረስ ነው። ያው ልቃባችሁን እንዳትፈቱ ተሸፍኖ ተሸፍኖ መገለጥ በድላይ ማላገጥ ነው ብሏል። እንግዲህ አቡ ጆሪያ እኔ እንግዲህ ፍራ ላይን ተማሪ ነኝ። ይሁራ ላይን ግሩፕ ይሁራ ላይን ግሩፕ ተማሪዎች ወዱ ጓደኞቼ ሁላችሁንም ላቅ ያለ ክብር አለኝ። ሁላችሁንም ወዳችኋለሁኝ በጣም ከማንም ከምንም በላይ እነሱ ናቸው። እኔ ብዙ ግሩፕ ገባለሁ፣ ወጣለሁ፣ ገባለሁ፣ ወጣለሁ። እዛ ግሩፕ ግን ብሞት ብሞት እንደው ታልሳተፍ ቀርቼ እራሱ ሪሞት ያደረጉኝ ይከፋኛልና ከዛ ተግሩፕ መውጣት አልፈልግም፣ አልወጣም፣ እስካሁንም አልወጣም። አልሀምድሊላሂ አለኝ አልሀምድ። በሶቪየት ልቃብ መልበስ እንዴት ነው አልሽኝ። በሶቪየት ልቃብ መልበስ በጣም አስቸጋሪ ነው። እኔ ባለፈው የምሰራበት ቤት አትወድ ነበር እንዲሸፈን እና ወጥቻለሁ። ስራ ማጣት እያስከትላል እንጂ ምንም ችግር የለውም። እዚህ ግን አልሐምዱሊላህ እሸፈናለሁ፣ እላቸዋለሁ። ያው ብዙ ጊዜ አይወዱም። አሁን አሁን ራሳቸው ማረቦች እየተገለጡ ስለሆነ እኛ እንደንሸፈን ደግሞ አይፈልጉም እነሱም። ግን እኛ ግን ተሸፈንም ተሸፍኔ ታሸፈን የምሰራው ስራ ተሸፍኔ የምሰራው ስራ ለእኔ እኩል ነው ወላሂ ምንም ልዩነት የለውም። ሲጀመር ማለት ነው እና እንዴት አያፈናችሁም ወይ ምናምን ምናምን እንዳሉ እና ወላ ለላም ቀንዱ አይከብዳትም እንደሚባለው ነገር ለእኛ ለሙስሊሞች ደግሞ እንዲቃባት ከብደን ያን አያስጨንቅም፣ ያፍናል በፊት ራሱ አባ ያለብሰለ ሲንቦለሽ ወርጣ ራሱ እንዴት ስንሸፍን አፈነን ምናምንና ከዚህ ዝቅ አድርገን እንተናላለን እና ከተለመደ አንድ ጊዜ ምንም ነገር አያስቸግርም። ዋናው ንያ ነው። ዋናው ደግሞ ማመን ነው። በልብሽ አመነሽ ነው ንያሽን አስተካክለሽ ለተሸፈንሽ ወላሂ በደስታ ነው። ደስ እያለኝ ነው እንደውም እና እስከ ዛሬ ካልሸፈን ያልተሸፈንኩበትን ቀናቶች ያስጠላሉ ማለት ነው። ከተሸፈንኩበት ቀን ጀምሬ የማወቅሰው ቀን የለም። አልሀምድሊላሂ እማዚ እዛ ምን አይነት ፀባይ አለሽ? እኔ አንድ ሰው ከወደድኩኝ በጣም ነው የምወደው፣ ከራሴ በላይ በቃ ልክ እኔ ሆዳለሁ እሱ ሆዳለ። ማንኛውም ጓደኛ በጣም ወዳቸዋለሁኝ፣ በጣም አከብራቸዋለሁኝ። ትልቅ ትንሽ ምናምን አደለም፣ ብቻ ሰው ከወደድኩኝ በጣም ነው ከልቤ ነው የምወደው። ስጠላም ደግሞ ከልቤ ነው የምጠላው። በቃ ሶስት አራት የሆነ ጥፋት ካጠፎ ሺ ጊዜ የምወደው ሰው ቢሆን ሶስት አራት ጊዜ ሶስት ጊዜ ቢያጠፎ ይቅርታ ጠይቃለሁ፣ እነሱ በእነሱ ጥፋት ይቅርታ ጠይቃለሁኝ ግን አኼረን አንመለስ ካሉ ወይም ደግሞ ያንን ጥፋት ደግሞ ይቅርታዬን ተቀብለው ወይም ይቅርታቸውን ተቀብዬ ሁለተኛ እዛ ማልፈልግበት ባህሪ ታገኘሁባቸው ወይም ደግሞ የማልፈልገውን ነገር ካደረጉ ወይም በእኔ ላይ የሆነ ነገር ታደረጉ በአራተኛው በቃ እንዳለ እንደማራቃቸው ሰዎች ከልብ ውጥ ተርጌ እጠላለሁ ማለት ነው። እንደገና ደግሞ አልቃሻም ነኝ። አንዳንዴ ያለቅሳለሁ፣ ሆነ አዝናለሁ። አንዳንዴ ደግሞ በቃ ማስቀመጫ እንደዛ አይነት ነገር ነው። ብቻ ከየትኛው እንደምመደብ አላሁ አለም እናንተ ወስኑ ትላችኋለሁኝ። የምትወጂው የምግብ አይነት ብለሽኛል። የምወደው እወዳለሁ ብዙ ነገር እወዳለሁ። ይህንን ብዬ ሙጭኝ የምንበት ነገር የለኝም ብዙ ነገር እወዳለሁ። የተመቸኝ ነገር ቀምሼ እወዳለሁኝ። ግን በነገራችን ላይ የሆነ ነገር ታልቀም ሰው ይህንን ነገር አልወድም አልልም አልልም ብዬ ማላቅም ቀምሼ ነው ግዴታ የሚሸጥ ከሆነ ወይንም ደግሞ ያኔ ሽታ ነገር ካለው ወይንም ደግሞ ማይስማማ ከሆነ እንጂ አልወደውም የምለው ካልቀምስ የሆነ ነገር በጭራሽ አልወደም ማለት ነው። እና ታት ቀምሶ አልወድ አትበሉ ዝም ብላችሁ ማለት ነው። በአረብ ሀገር ስንመጣ መጀመሪያ ጊዜ የሆነ አሲሩ ምናም ሽታ አለዋ። እና አንወድም እንላለን። እስከዋሳ ያለጥም እንዴ እንደሆነ እኔ እላለሁ እንዴ ምንድን ነው እንደነበርና ከዛን ጊዜ ወዲህ እናቴ በቃ ሳትቀምሺ የሆነ ነገር አልወድም እንዳትይ ስላለችኝ ከዛን ጊዜ ወዲህ ምንም ነገር ይሁን ምንም ነገር አምጣታው ላይ ቅምስ ታደርግ አልወድም ማለት ነው። ቀምሼ ካላጀበኝ ቀምሼ የሆነ እንትን ካለው ያው አልወድም እንላለሁ እንጂ ሳልቀምስ አልወድም ማለት ደምላችሁ አላ ሁ ሌ ቀን ደጋግሞሽ ስትሰሪው ደስ የሚልሽ ነገር ብትሰሪው የማትሰለችው እና ብትበይው የማትሰለችው ብለሽኛል። በነገራችን ላይ እኔ አንድ ነገር ፍርፍር በጣም ወዳለሁ ካልኩኝ አሁን ዛሬ ጠዋት ፍርፍር ከበላሁ ነገም ፍርፍር ካቀረቡልኝ አልበላም። ያኔ አስለና ስለኔ የሆነ የምጠላው ምግብ ከፈለኩኝ ደጋግሜ የምበላት ደጋግሜ ከበላሁት ያንን ምግብ በጣም ነው የምጠላው። በተለይ ደግሞ ርቦኝ ርቦኝ ያንን ምግብ ቀይራ በእኛ ያንን ምግብ ደጋግሜ የምበላ ከሆነ ያስጠላኛል ማለት ነው። ተጣለዋል በዛው ተዋለ እና የሆነ ምግብ ደጋግሞ ብላት አልወድም። ምን ግዜም ብወደው ራሱ መሰለ ኢትዮጵያ ራሱ ቢሆን ሽሮ ከሆነ ሽሮ ዛሬም ነገም ማለት ቁርስ ላይ መሰለ በል በልቺ፣ ቁርስ ላይ ወይንም ራት ላይ ነው እንጂ ምሳም ላይ ወይንም አሁንም ቆሎ ደሞ ሽሮ ራሴን ደግሞ የሆነ ነገር ራሴን የሚደግሙ ችግር የለም። ግን አሁንም ደጋግመሽ ደጋግመሽ አልፈልግም። እዛ ሀገር ቢሆን ይሄን አሁን አለኬቴ አልሰራም። ግን ግን ብዙ አይነት ምግብ ነው የምሰራው ምግብ ነው የምሰራው። ስራ ሲጀመር አንድ ሳምንት የተለያየ አይነት ምግብ ሰራና አንድ ሳምንት ማለት ነው የተለያየ ምግብ ሰራላቸውና እንደን ምግብ ደግሞ አልሰራም። የተለያየ ምግብ ነው የሚያዙ የተለያየ ምግብ አንድ አይነት ከዛ ደግሞ ያንን ደግሞ መልሰሽ ትናንትና ላይ ያንኑ ስሪው ነገ ነገር ቢሉም እኔም ደግሞ ስገባ ሊዛ ማውጣላችሁ አንድ ሳምንት ያንን ምግብ እሰራለሁ በተከታታይ ያኔ ዛሬ ወነገም ሳሁን እየቀያየርኩኝ እንደገና ለዛኛው ሳምንት ያንን ምግብ መልሽ ሰራለሁ፣ እንጂ እንደዚህ ዛሬ የሰራሁትን ነገር ነገር የሰራሁትን ተነጎዳ እንድደጋገም የመስራት ደስ አይለኝም። ሽ ጊዜ በወልደው ለመስራት ራሱ ቀላል ቢሆን ድጋሞ መስራት ያስጠላኛል፣ እሰለቻለሁ። ሁሉ መስራት ደስ የሚል እሺ ብለሽ ነው እንዴ? ቤተሰቦች ለቤተሰብ ስንተኛ ልጅ ነሽ? ሁለተኛ ልጅ ነኝ። ለቤተሰብ ሁለተኛ ለአባቴ ሁለተኛ ልጅ ነኝ። ለእናቴ አንደኛ ልጅ ነኝ። ተንታክ ላ ለአባቴ ሁለተኛ ልጅ ነኝ። ለእናቴም ሁለተኛ ልጅ ነኝ። ያኔ ነኝ ሶስተኛ ማለት ነው አይደለሁ እንደ ላ- ላ- አዎ ለእናቴ ላ- ላባቴ ሦስተኛ ልጁ ነኝ። ሶስተኛ ልጁ ነኝ። ለእናቴ ደግሞ ሁለተኛዋ ሁለተኛዋ ልጇ ነኝ ማለት ነው። ለኢትዮበሮች ምን ትመክሪያለሽ? አላልሽም። እኔ ለኢትዮበር ደግሞ ምን እመክራለሁ እራሴ መመከር ሴትዮ ሆ ጉድ እኮ ነው። እኔ እጠንክራችሁ ስሩ ሁሉ እያለሁ ሀቅ ሀቁን እያወራችሁ ስሩ። ሀቅ እንናገር በሀቅ ላይ እንኑር። ውሸት አትስሩ እላችኋለሁ። የውሸት ነገር አታውሩ አታምጡ እላችኋለሁ። እውነት እውነቱን ሀቅ ሀቁን እናውራ እላችኋለሁ። በተረፈ ሌላውን ነገር ደግሞ ለእናንተ ትቻለሁ። እናንተ ለነ ብንመክሩ በአሁኑ ሰዓት እንዲ ለእናንተ አልመክርም። የምታስቅ ገጠመኝ ካለችሽ? የሚያስቅ ገጠመኝ ያለኝ ወደ ሳዑዲ አረቢያ ስመጣ ቤተሰቦቼ ለእኔ እንድመጣ ወደዚህ ሀገር አይፈልጉም እና አይፈልጉም ማንኛውም ሳያቶችም ወይም ጓደኞች ብቻ ሁሉም ሰው አጋጣሚ ነበር እና የተነሳሁት፣ እኔ ሰው ሀገር ሄዳለሁ አረብ ሀገር ሄዳለሁ ስል ወይ አንቺ ደግሞ አሻራ የሚባል ነገር አለ እኮ ዝ ጭጣታችን ላይ እና ያ አይሰድሽም ይለኛል። ለምን ሰው የገደለ ሰው እኮ አይሄድም አሻራ የሚባል አለ ይለኛል እና እና እኔ ሰው አልገደልኩም ምን ችግር አለው ሄዳለሁ ምናምን ስላቸው፣ አንቺማ እኮ ብዙ እንሰሳ ገለሻለ ብዙ እንሰሳ መተሻለ፣ ስለዚህ ብዙ ነገር እየገደልሽ ስለሆነ አንቺ መሄድ አትችልም በጨራሽ አሉኝ እና ደግሞ የዛን ጊዜ ወፍም እንገላለን ምናምን ከዛ ምን አሰብኩ መሰላችሁ እውነት መስሎኝ የገደልኳቸውን አታሸረሪ ሳይቀር ቆጠርኩ በቀላሌ ማለት ነው አታሸረሪ ሳይቀር የገደልኳቸውን ወፎች ያፈረኳቸውን እንቁላሎች በቃ ብቻ ምን ልበላቸው በቃ በጣም ተጨንቄ ማለት ነው ከዛ ሄጄ ሁሉ ነገር ጨርሼ አሻራ ሳይዘኝ ሳይ ደውል አድርጌ ቶሎ ብዬሽ እንደው ከእዛ ከሰልፉ ቦታ እራሱ አልወጣሁም፣ ተሰልፎ እንዴት ተሰለፍኩኝ አልተሻለ ሲሆን ማለት ነው። ከሰልፉ ቦታ እራሱ አልወጣሁም እንደው ብዬሽ አለፍኩ እኮ ስላቸው፣ ከእዛ እየቀለድን እኮ ነው አሉኝ። እየቀለድን ነው። እንደት ቀሪ ነው እንጂ ነው የሚያስገጠመኝ አለኝ። ሌላም ግን ያው እንትን ይላል የሚያሳዝን ደግሞ መጥቼ እዚህ ሀገር ላይ መጥቼ ሪያር ነበር እና የምሰራው። ለመጀመሪያ ጊዜ ቀሳላው አሳይሽ ነኝ እና ሴትዮይቱ ሸቅላው ስትሄድ ሩር ይላለኝ፣ እንደ አምቡላንስ ነው የሚጮው። እናቴ ወደዚህ ሀገር ስመጣ እናቴ ዝም ነበር እና ልጄ ሳውዲ አረቢያ ከመጣ የታንቄ ወይም ከሀርባ ይዤ እሞታለሁ ብላ ነበር እና ብላለሽ ብለውኛል። አዲስ አበባ ስደርስ ማለት ነው አዲስ አበባ ስደርስ ብዙ ጊዜ ደውላ አላነሳሁላትኝም እና ያው እንዳትቀለክለኝ ብዬ ወደዚህ ሀገር ስመጣ አስባለሁ። ጭንቅላቴ በቃ ማልቀስ ነው ማልቀስ ነው ማልቀስ ነው። አያቴንን አፈቃለሁ። እናቴ ደግሞ እንደዚህ ብላ ካለው በጣም እያሰብኩኝ ነበርና ያንን ሸቅላው ቀሰላውን አሳይታኝ እኔ ክላስ ተብዬ ወደ ክላሴ ወደ ክላስ እጄ ወደ ክላስ ወደ እዛ ተዝሮ ነው የሚከደው ማለት ነው። ከዛ ሂጂ እንደዚህ በመስኮቱ ቅርብ ነው እንደዚህ ሳዳመጥ ዋው ወይኔ እናቴ ኒዛ አምቡላንስ እናቴ ታማ ከርባይዛ እናቴ ታማ ማለት ነው። ይሄን አላቀ ከዛ ወይኔ ልጅ እየመጣች ማለት ነው ታችሁ ለቅሶ ወደ በር እየቀረብኩት ማለት ወይኔ ልጄ ወይኔ ልጄ አለኝ መሰለኝ። እና ይሄ የሚያሳዝን ገጠመኛል። ቁጭ ብዬ ሴትዮ እንደዚያ እያለፈች ዐረቦችን ምንም ታልፈራ መደረግ ላይ ቁጭ ብዬ ስራውን ዝም ብዬ አለቀስኩበት ቀን በጣም አለቅሰው ነበርና አልቅሼ አልቅሼ ይሄ ገጠመኛለሁ። ሌላም ገጠመኝ ነገር ግን ይበቃችኋል። እና ደግሞ አንድ ገጠመኝ ደግሞ የሚያሳዝን ገጠመኝ ደግሞ ታምሌ ነበርና እንጂ ተሸላመል እያ መደረግ አለብሽ ተብዬ ሴትዩቱ የሷ ልጃ ዝም ብላ መድኒት ማለት ነው። ዝም ብላ ሙስተሽፋ የሰጠኝን መድኒት ስታ የሆነ መድኒት ሰጠኝ። በቃ ታምሜ ነበረ። በመሜ ላይ እንደገና ታምሜ ደንባፊ ነበር እና የሚፈልቀው የዛኔ ሞታለሁ። እዚህ ደረጃ ራሱ ደርሳለሁ እያል አሰብኩኝ ነበረ። አልሀምድሊላሂ ልክልሀምድ ብሽኩር እዚህ ደረጃ ደረስኩኝ። እናቴንማ የሄዱ ቤተሰቦቼው ጋር ተገናኝ ነው ቻ ብዙ ብዙ ነገር አለ። የበስ ቤት ላይ የማያጋጥም ነገር የለም። ከደስታ ይልቅ ማሳዘኑ ነው የሚነሳውና ለዛሬ ይህ ይበቃችኋል።